ገለቴ ጩኸቴን ቀምታኛለች፣ ሊያስገድለኝ ነው ያለችው እሷ እኔ ላይ ያደረገችውን ነው። በጣም አዝኜባታለሁ። በዚህ ልክ የኔን ስም ማጥፋት ለምን እንዳስፈለጋት አላውቅም። ያለችው ነገር በአብዛኛው ውሸት ነው። አስራ አንድ ቤትም ሆነ አምስት መኪና ያለችው በፍጹም የሌለ ነገር ነው። አለኝ ካለች ደግሞ ማስረጃ ማምጣት ትችላለች ብሏል የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረ ሰላም ጤና ይስጥልኝ። እንደምናላችሁ ውድ የዚህ ቻናል ቤተሰቦች፣ ከሰሞኑ እንደምታውቁት የአትሌት ገለቴ ቡርቃና የቀድሞ ባለቤቷ የአቶ ታደለ ገብረመድህን የትዳር ሁኔታ እንዲሁም ደግሞ ከንብረታቸውም ጋር በተያያዘ አትሌት ገለቴ ቡርቃ የቀድሞ ባለቤቴ አቶ ታደለ የሰጠሁትን ሙሉ ውክልና ተጠቅሞ 11 ቤት፣ አምስት መኪና ነበረን ከ11 ቤት አስሩን ቤት ከአምስት መኪናው ደግሞ አራቱ መኪና እኔ ሳላውቅ ሸጦብኛል፣ አጭበርብሮኛል። ምንም ገንዘብ ያገኘሁት ነገር የለም። ይህን ሁሉ ዓመት ለሀገሬም ሆነ ለራሴ ለፍቼ ባዶ እጄን ቀርቻለሁ። አሁን ጭራሽ የቀረኝን አንድ ቤትና አንድ መኪናም ሊካፈለኝ ነው። ጎዳና ለወጣ ነው። ፍትህ እፈልጋለሁ። ጠቅላይ ሚኒስቴሩም እያዩኝ ከሆነ እባክዎትን ፍትህ እንዲሰጠኝ አድርጉ ስትል ገለቴ ቡርቃ ባሳለፍነው ሳምንት እያለቀሰች ሁለት ሾዎች ላይ ቀርባ ተናግራ ነበረ። ገለቴ ይሄንን ካለች በኋላ የእሷና የቀድሞ ባለቤቷ ጉዳይ መነጋገሪያ ሆኖ ቆይቷል። ባለቤቷስ ምን አይነት እውነት አለው? እሱስ ለዚህ ምን ምላሽ ይሰጣል የሚለው ብዙዎቻችንን ሲያጓጓን የነበረ ነገር ነው። እናም አሁን ባለቤቷ አቶ ታደለ ገብረመድኅን መልስ ሰጥቷል። የተነሱትን ጉዳዮች በአጭር በአጭር ዳሰስ ዳሰስ አድርጋቸዋለሁ። አቶ ታደለ ሲጀምር ምንድን ነው ያለው? ከአትሌት ገለቴ ቡርቃ ጋር በ1997 ከመተዋወቃቸው በፊት የመረብ ኳስ ተጫዋች ነበርኩኝ። እናም በጉዳት ነው ያቋረጥኩትና ወደ ላዳ ሹፌርና የመጣውት። ከገለቴ ጋር የተዋወቅንበት አጋጣሚ እሷ እንዳለችው ነው። እኔ ስቴዲየም አካባቢ የላዳ ሹፌር ነበርኩኝ። እናም አንድ ቤተሰብ ታሞባት እሷን እንዳደርስላት ጠየቀችኝ። በዚህ በዚህ መግባባታችን ጨመረ። የፍቅር ጥያቄ አላቀረብኩላትም። እሷም የፍቅር ጥያቄ ለእኔ አላቀረበችም። ሂደቶች ናቸው የመሩን። ለትሬኒንግ ስትወጣ እኔ ነበርኩኝ ይዣት የሚሄደው በሌሊት። እናም ስፖርተኛ ስለነበርኩኝም እኔም አግዛት ነበረ። አብሬያት ሮጣለው አለው ሰዓት ይዝላት አለው እደግፋት ነበረ ለሶስት ዓመታት ያህል ከ1997 ዓ ም ጀምሮ ማለት ነው። በፍቅር ከቆየም በኋላ 2000 ዓመተ ምህረት ላይ ተጋባን። 10 ዓመት ያህል አብረን ቆይተናል። የተጋባነውም እንዳለችው በፕሮቴስታንት እምነት በሙሉ ወንጌል ነው። ግን ደግሞ እኔ ከዛ በፊት ኦርቶዶክስ ነበርኩኝ። ከጊዜ በኋላ ቸርች መሄድን አቆምኩኝ አለ። ከተጋቡ በኋላ ማለት ነው። ከዛም ገለቴ ሩጫ ላይ ስኬታማ እንድትሆን እንደረዳት ነው እንግዲህ አቶ ታደለ የተናገረው። ሌሊት ላይ አብሯት እንደሚወጣ ከዛም ሰዓት እንደሚይዝላት፣ በምክርም እንደሚያግዛት። ከዛ ግን ከጊዜ ወደ ጊዜ የእሱን ምክሮች ገለቴ መቀበል እንዳቆመች እንዳቆመችና ይሄም ደግሞ እሱን እያበሳጨው እንደሄደ ይገልጻል አቶ ታደለ እናም በመሀላቸው የተፈጠረውን ይህንን ክስተት ማስተካከል ባለመቻላችን የተነሳ እኔ ሰላም እየተሰማኝ ስላልነበረ ለሩጫ ወደ አሜሪካ ሄዳ ስትመለስ ደብዳቤ አስቀምጬላት እሷን ከኤርፖርት የሚቀበላት ሰው መድቤ ደብዳቤና ቀለበት አስቀምጬላት ወደ ላሊበላ ሄድኩኝ ምክንያቱም ፍቺ ማድረግ እንዳለብኝ እየተሰማኝ ስለነበረ ራሴን ለማዳመጥና ለመወሰን ይላል። ከዛም ላሊበላ ሄዶ ከተመለሰ በኋላ አንድ በመሃላቸው ያለ ሽማግሌ አናግሮት ነገር ግን ለሽማግሌውም ፍቺ እንደሚፈልግ ነግሮት ተነጥሎ ከእሷ ቤተሰቡ ጋር ሄዶ እየኖረ እያለ ገለቴ እገለዋለው ወይም እንደዚህ አድርጓለው የሚል ማስፈራሪያና ዛቻዎች በማብዛቷ እኔ ወደ ፍቺ ለመጠየቅ ወደ ፍርድ ቤት እንዲሄድ ገፋፍቶኛል ይላል። ፍቺውን አልቀበልም ምክንያቱም ሃይማኖቴ አይፈቅድም ብላ ነበረ ገለቴ ፍርድ ቤቱ ግን አጥጋቢ መልስ አይደለም ብሎ በማሰቡ ፍቺውን አጸደቀው ይላል አቶ ታደለ ሲናገር ዋናውና ትልቁ ነገር ምንድን ነው አስራ አንድ ቤትና አምስት መኪና ሸጠህባታል የሚለውን ጥያቄ ነው የተጠየቀው ምንድን ያለው አቶ ታደለ አስራ አንድ ቤት የሚባልም ሆነ አምስት መኪና የሚባል ነገር የለም ፍርድ ቤቱም ይህንን አጣርቶ ምንም አላገኝም። አሁንም አለ ወይም ነበረ ካለች ማምጣት ትችላለች ብሏል አቶ ታደለ። ካስታወሳችሁ ገለቴ ቡርቃ ወደ ጃክሮስ አካባቢ ጠቅላይ ሚኒስቴር መለስ ዜናዊ የሸለሙኝን ቤት እናቱ እንድትኖርበት አድርጌ ነበረ፣ በኋላ ላይ ግን ሳጣራ ለእናቱ በሁለት መቶ ሺህ ብር እንደሸጠው ደረስኩበት የሚል ተናግራ ነበረ። አቶ ታደለ ለዚህ መልስ ሲሰጥ ምንድን ነው ያለው? ከቤቶች ኤጀንሲ በመቶ ሃምሳ ሁለት ሺህ ብር ነው የገዛ ነው እንጂ ሽልማት አይደለም። ነገር ግን መንግስት አትሌቶች ቅድሚያ እንዲያገኙ አድርጓል። እናም ገዝተነው እናቴ እንድትገባበት አደረግን እንጂ ሽልማት ተሰጥቷት አይደለም። በመቶ ሃምሳ ሁለት ሺህ ብር ነው ከቤቶች ኤጀንሲ የገዛ ነው። ከዛም ራሷ ለምን ለእናትህ በስጦታ መልክ አንሰጣትም ይሄንን ቤት ብላኝ ነው። በራሷ ተነሳሽነት በፍቅር ወደ እናቴ ስም ያዞር ነው ሁለት መቶ ሺህ ሸጠላት ያለችውም ለማዞሩ እንዲመቸን ስሙን ለማዞር እንዲመቸን በሚል በሽያጭ ውል ነው ወደ እናቴ ያዞር ነው እንጂ እሷ ተሸጦላት ነው ያለችው ነገር ውሸት ነው። እሷ ለእናቱ እንዲያደረግኳለች፣ ነገር ግን ለእሷ እናት ያደረግነውን ነገር ግን ምንም አላነሳችም። ሻሸመኔ ላይ አራት መቶ ካሬ ለእናቷ ቤት ገዝተን ቪላ ሰርተን ሰርቪስ እንድታከራይ ከጓሮ ጨምረን አድርገናል። በስሜ ሻሸመኔ ላይ የገዛሁትን ሁለት መቶ ካሬም ለእህቷ ሰጥቻለሁ። እሷ ለእናቴ ያደረገችውን ብቻ ነው እንጂ ለእሷ እናት ያደረግነውን አላነሳችም። ይህም በጣም አሳዝኖኛል። ምክንያቱም በፍቅር ለእናቴ በራሷ ተነሳሽነት ነው ስጦታ እንድንሰጣት ያደረገችው እንጂ ለእናቴ ሸጭላት አይደለም የሚል መልስ ሰጥቷል። ሊገለኝ ሞክሮ ነበረ፣ አሁንም እየሞከረ ነው ያለችው ነገር በጣም አሳዝኖኛል። የኔን ጩኸት ነው ቀምታኝ እየጮኸች ያለችው። ብዙ ጊዜ ልታስገድለኝ ሞክራለች። ለምሳሌ ያህል ፍርድ ቤት ፊት ለፊት ታርጋ በሌለው መኪና አፍ አፍነው ሊወስዱኝ ሲሉ ሳመልጣቸው ስድስት ጥይት ተኩሰውብኝ ተርፌ ያለው ሌላም ጊዜ ደግሞ ሸዋ ሱፐር ማርኬት ጋር አንድ ሰው መጥቶ በትልቅ ኮብልስቶን ድንጋይ መኪናዬን ሰብሮ ድንጋዩ ሶስት የፊት ጥርሴን አውልቆታል። የነበረኝ አማራጭ እየነዳው መሸሽ ነበር። እስከፊ ፊጋ ድረስ ነው ያባረረኝ። ጥይትም ለማጅራቴ አስቦ ነበር የተኮሰው። የለሚ መምሪያም ያውቃል፣ አመልክቼ ነበረ እንጂ እኔ በፍጹም እሷን ለመጉዳትም ሆነ ለመግደል አስቤ አላውቅም። እሷ ነች እንደውም እኔን ለመግደል ስትሞክር የነበረው። ጩኸቴን ቀምታኛለች ብሏል። አምስት መኪናም ሆነ አስራ አንድ ቤት የሚባል ግን የለም ብሏል። አምስት መኪና የተባለው ግቢያችን ውስጥ የሚኖረው ሁለት መኪና ነው ቢበዛ። አንዷን እሷ ትይዛለች፣ አንዱን ደግሞ እኔ እይዛለሁ። እሷን ለትሬኒንግ ለመውሰድ ማለት ነው። መኪና ብዙ አንይዝም እንገዛለን ትንሽ ተጠቅመን በሌላ እንቀይረዋለን እንጂ አምስት መኪና ኖሮን አያውቅም አለ ካለች ወይም ነበረ ካለች ማስረጃ ማቅረብ ትችላለች ብሏል አሁን የቀረንም አንዱ እኔ የምይዘው ዶልፊንና እሷ የምትይዘው ቬትስ ያሩስ አለ ከዛ ውጪ ምንም መኪና የለም አልነበረም ምክንያቱም እየሸጥን እንገዛለን ገዝተን ደግሞ እንሸጥና እንቀያየር ነበረ እንጂ አምስት መኪና ኖሮን አያውቅም። ጎዳና ተዳዳሪ ልሆን ነው ያለችውም ከእውነት የራቀ ነው። ደህንነት መውጫ ቶፊክ ዳቦ ቤት አካባቢ ወደ ስምንት መቶ ካሬ አካባቢ ላይ ያረፈ በእሷ እጅ ላይ ያለ ቤት አለ። እሱን ይሁን ብዬ ነው የተውኩላት። ጉዳዩ ሰበር ድረስ ሄዶ ፍርድ ቤቱ ይሰራ የነበረው በሀቅ ነበረ። ሁሉንም ነገር መርምሮ አይቷል እንጂ ለእኔ የሚያዳላበት ምንም ምክንያት የለውም። ቢያዳላ ቢያዳላ እንደውም ለእሷ ነበር የሚያዳላው። ምክንያቱም እሷ ታዋቂ ስለሆነች በገለቴ በጣም አዝኜባታለሁ። በዚህ ልክ ያላደረግኩትን አድርጓል ማለቷ በጣም ያሳዝናል። አሁን መልስ እየሰጠው ያለው ተገድጄ ነው። አብረን ኖረን እንዲህ በአደባባይ እዚህ ደረጃ ላይ በመድረሳችን በጣም አዝኛለሁ። አሁን ላይ ራይድ እየሰራው እየተበደርኩ ንግድ እሞካክራለሁ። ወንድሞቼ ውጭ አሉ፣ እነሱም ይረዱኛል እንጂ የእሷን ገንዘብ ወስዶ ሀብታም ሆኗል የተባለው ውሸት ነው በፍጹም እኔ የሸጥኩባት ንብረትም የለም ወይም የወሰድኩባት ገንዘብም የለም፣ የሚል ምላሽ ሰጥቷል። ምላሹን እስኪን ተመልካቾቼ እንዴት አያችሁት? ኮሜንት ላይ ያስቀምጡልኝ።